እንደተለመደው ዛሬ ማለዳ ደግሞ የእግዚአብሔርን ቃል አብረን እናያለን፣ እንጸልያለን። ቅዱስ ጌታ እንዲናገረን፣ በልባችን ጨለማ ላይ ብርሃን እንዲያበራ፣ የጸጋውን ባለጠግነት በኛ ላይ እንዲያሳይ፣ በልጁ በክርስቶስ የሆነንንም ሁሉ ማስተዋል የሚችል የልባችን ዓይኖች እንዲበሩ፣ የቅዱሱን መንፈስ እርጋታ ለምናለን። እግዚአብሔር የጌታችን የኢየሱስ ክርስቶስ አምላክን አባት እናመሰግናል ስለዚህ ጠዋት በዚህ ጠዋት ደግሞ ስለምትናገረን በዚህ ጠዋት ደግሞ የቃልን ፍቺ ስለምታበራልን በመንፈስ ስለምትገናኘን እናመሰግናል እግዚአብሔር የዘላለም አምላክ ሆይ ክፉ በሆነው በአሁኑ አለም መልካም ስለወንክልን መልካሙን ቃል በየማለዳ ስለምታሰማን የህይወትን ድምፅ ስለምታሰማን በቃል ስለሚጠርሰን እናመሰግናሃለ አባቶ። ያሁንም በፊትህን ተናገረን። ለመስማት የሚያዘገየን የሚከለፍለን፣ ለማመን የሚከለፍለን የሚያዘገየን፣ ጥርጣሬን በውስጣችን የሚረድ ፍርሃትንና ለማመን የሚዘራቱ የዚህ ጨለማ ዓለም ገዢ በኢየሱስ ክርስቶስ ስም በዚህ ማለዳ የተከለከለ እንዲሆን ጸልያለ። በየትኛውን መንገድ የሚዋጋን እግዚአብሔር፣ በየትኛውን መንገድ ወደ አንተ ከመቅረብ የሚያዘገይን፣ በየትኛውን መንገድ በቃ ላይ ከመደሰት ከመፈወስ እንቅፋት የሚሆንብን ክፉ ሁሉ በኢየሱስ ስም የተመታል። በዚህ ማለዳ ደግሞ ስለምትናገርን ድምፅን ስለምታሰማን እናመሰግናል። ክብሩ ላንተ ይሁን፣ እንባርካለን። በክርስቶስ ኢየሱስ ስም አሜን። ጌታ ይባረክ። የዛሬውን ማለዳ ርዕሳችንን ለመስቀል መታደል ብየዋለሁ። ምናልባት ንግግሩ ግራ ይመስላል። ለመስቀል መታደል መስቀልና እድልን እንዴት አገናኛቸው? መስቀል እድል አይደለም፣ እንዴት እድል ሊሆን ይችላል ብላችሁ ብታስቡ ብትጠራጠሩ ትችላላችሁ። ግን እውነት ነው። መስቀል እድል የሚሆንበት ጊዜ አለ። እና ያንን እናያለን። ከዛሬው ክፍላችን የምናየው ክፍል የማቴዎስ ወንጌል ምዕራፍ 23 ላይ ያለ ነው። ከቁጥር 26 ጀምሮ አነባዋለሁ። እንደዚህ ይላል፣ በወሰዱትም ጊዜ ስምዖን የተባለ የቀሬናን ሰው ከገጠር ሲመጣ ይዘው ከኢየሱስ በኋላ መስቀሉን ሊሸከም ጫኑበት። ዋይዋይ ዋይ ከሚሉና ሙሾ ከሚያወጡ ሴቶችና ከሕዝቡ እጅግ ብዙዎች ተከተሉት። ኢየሱስ ግን ወደ እነርሱ ዘወር ብሎ እንዲህ አለ። እናንተ የኢየሩሳሌም ልጆች ለእኔ ሳት አልቅሱልኝ። ዳሩ ግን መካኖች እና ያልወለዱ ማህፀኖች፣ ያላጠቡት ጡቶች ብፁዓን ናቸው የሚሉበት ጊዜ እነሆ ይመጣልና ለራሳችሁና ለልጆቻችሁ አልቅሱ። በዚያን ጊዜ ተራራዎችን በላያቸው ደግሞ ኮረብቶችንም ሰውሩን ይሉ ዘንድ ይጀምራሉ። በርጥብ እንጨት እንዲህ የሚያደርጉ ከሆኑ በደረቀውስ እንዴት ይሆን ይላል። ለመስቀል መታደል የሚለውን ሀሳብ ሳነሳ ማነሳው የቀሬናውን ስምኦንን ነው። ስለ ቀሬናው ስምኦን በጣም ሰፊ ነገር አዲስ ኪዳን ውስጥ አናገኝም። ወንጌላትንም ውስጥ በጣም ሰፊ ነገር አናገኝም። በእርግጥ በሶስቱም ወንጌላቶች በማቴዎስ ማርቆስ፣ እና ሉቃስ ይሄው አሁን ያነበብነው ሀሳብ በተደጋጋሚ ተነ ትንሽ በማርቆስ ወንጌል የአሌክሳንደር እና የሩፉስ አባት ብሎ ይለዋል። አሌክሳንደር እና ሩፉስ የተባሉ ሰዎች ምናልባት ማርቆስ ወንጌሉን መጻፈላቸው ሰዎች መካከል ያሉ የታወቁ አንባቢዎቹ ቀላሉ ሊለያቸው የሚችሉ ሰዎች ይመስላሉ እና ሩፉስ የተባለው ሰው ደግሞ በሮሜ ምዕራፍ 16 ላይ ሐዋርያ ጳውሎስ የጠቀሰው ሰው ከሆነ በሮም ቤተክርስቲያን ውስጥ የታወቀ አማኝ የታወቀ ክርስቲያን እንደሆነ ምናልባት የቀሬና ልጆች ከዚያ በኋላ ክርስቲያኖች ሆነዋል ማለት ነው። የስምኦን ቀሬና ልጆች ከዚያ በኋላ ክርስቲያኖች ሆነዋል ማለት ነው። እና ስለ ስምኦን ቀሬናው በጣም ሰፊ ነገር አናገ እኔ በሰሞነ ሕማማት ጌታ የሱስ ክርስቶስ ታልፎ በተሰጠበት ሳምንት ሳምንቱ በመጀመሩና በሳምንታቶቹ መካከል ብቅ ካሉ ሰዎች በጣም የሚገርመኝ ያሉ የቀሬናው ስምኦን ሌሎችም ሰዎች አሉ። ለምሳሌ ለመቃብር የፍቱ ቀባችኝ ያላትን ሴት ታሳውሳላቸው። ደቀ መዛሙርት እየተቃወሟት ልክ አይደለሽም ብለው እያሏት ግን አልፋ መታሽ ቁሳብራ በዶር ላይ አፍስሳ ለመቃብሩ የቀባቸውን ሴት እንዴት ያለ እድል ነው። እና የመጨረሻውን ጊዜ የመጨረሻውን አጋጣሚ ያገኘች የተናጠቀች በመጨረሻው አጋጣሚ ሊሆን የሚገባውን የመጨረሻ ነገር ያደረገች የታደለች ሴት ነች። አንድ በጣም የምትለው ሴት እሷ ነች። በሰማ ሁለተኛው በርናባስ ነው። በርናባስን ታስታውሱታላችሁ። እስር ቤት ነበር የነበረው። ለመፍታት አልጠየቀም፣ አቤቱታ አላቀረበም፣ ክርክር አልጀመረም፣ ጠበቃ አልቀጠረም። ድንገት ግን ኢየሱስ በመያዙ ድንገት ኢየሱስ ተልፎ እንዲሰጥ በመሆኑ እና አይሁድም አመታዊ በዓላቸውን ተከትሎ ያላቸውን እድል ተጠቅመው ኢየሱስን ወደ መስቀል ለመውሰድ ከዚያ ደግሞ አንዱን ለማውጣት በመስማማታቸው ወንበዴው በርና በበርባል ድንገት ተፈታ። ለዚህ ሰው የሆነለት እንዴት ያለ እድል ነው? የሚገርም እድል ነው። ሳይከራከር ጠበቃ ሳይገዛ፣ ተሟጋች ሳይኖረው፣ ዘመድ ሳይሰለፍለት እሱም ማሩኝ ሳይል እሱም እባካችሁ ብሎ ሳይታገል ሳይከራከር፣ እንዴት የሆነለት እድል ነው! ኢየሱስ ታልፎ በመሰጠቱ የሆነለት እድል ነው። ኢየሱስ ወደ መስቀል መንገድ የሆነለት እድል ነው። ሁለተኛው የሚገርመኝ ሰው እሱ ነው። ሶስተኛው የሚገርመኝ ሰው ይሄ የቀሬናው ስምኦን ነው። አራተኛው የሚገርመኝ ሰው የመስቀል ላይ ወንበዴ ነው። ያ ከኢየሱስ ጎን ተሰቅሎ የነበረ የተፈረደበት፣ ዛሬ ከኔ ጋር በገነት ሆነለት ብሎ ያለው ጌታ ባልተጠበቀ ሰዓት፣ ባልተጠበቀ መንገድ፣ ባልተለመደ ሁኔታ በገነት ከእርሱ ጋር እንዲሆን ተስፋ የሰጠው በመስቀል ላይ ሆኖ ዓይኑ የበራለት በመከራ መካከል ኢየሱስን መለየት የቻለ ኢየሱስን መራት የቻለ ሰው። እንደዚህ እንደዚህ አይነት ሰዎች አሉ። በህማማት ሰሞን የጌታ ወደ መስቀል መሄድ፣ የጌታ መከራ መቀበል፣ የጌታ በዚያ መንገድ ውስጥ ማለፍ እድል የፈጠረላቸው ሰዎች። ከነዚያ ሰዎች እንግዲህ አንዱ ላኩት የቀሬናው ስምኦን የቀሬናው ስምኦን ከዚያ ቀጥሎ የሆነው ነገር ምን እንደሆነ ብዙ አናውቅም፣ ግን በሐዋርያ ስራ ምዕራፍ ሁለት በዓለ ሐምሳ በነበረ ጊዜ ከቀሬናም የነበሩ ሰዎች እንደነበሩ ስለተጠቀሰ ምናልባት በዚያ በዓለ ሐምሳ በመሆነ ጊዜ መንፈስ ቅዱስ በሐዋርያቱ ላይ በደቀ መዛሙርቱ ላይ በወረደ ጊዜ ሰዎች እንዳያቸው በተሰበሰቡ ጊዜ በሐዋርያቱ ላይ በደቀ መዛሙርቱ ላይ የወረደውን ነገር ያየ ምናልባት በዛም ኮሚንስ የሆነ ሰው በጣም የሚገርመኝ ነገር ዛሬ ጠዋት ላሳያቸው የቀሬናው ስምዖን ወደ ኢየሩሳሌም የመጣው በዚያ አካባቢ የተገኘው ፋሲካ ስለነበረ፣ ይሄ ፋሲካ ደግሞ በየዓመቱ የሚመጣ በየዓመቱ፣ ይሄ ስምዖን ምናልባት የሰሜን አፍሪካ ሰው እንደሆነ ይታሰባል። እና ከሰሜን አፍሪካ ሀገር ወደ ኢየሩሳሌም አመታዊውን በዓል ለማክበር የተገኘ ሰው ነው አመታዊውን የፋሲካ በዓል ለመታደል የተገኘ ሰው እና በዚያ በአመታዊው የፋሲካ በዓል ጊዜ ውስጥ በኢየሩሳሌም በጣም ብዙ ሺህ ሰዎች ተሰብስበዋል። ብዙ የሃይማኖት መሪዎች ተሰብስበዋል። ብዙ ሃይማኖተኞች ተሰብስበዋል። እና የአባቶቻቸውን ታሪክ፣ እግዚአብሔር ለአባቶቻቸው ያደረገውን፣ እግዚአብሔር በአባቶቻቸው ዘመን የሰራውን፣ ከግብጽ ባርነት እንዴት እንዳወጣቸው የፋሲካውን ቀን እንዴት እንደሰራላቸው እያሰቡ የሚደሰቱበት ጊዜ ነው። የድሮውን ያውቃሉ፣ በድሮ ይደሰታሉ፣ የድሮውን ይጠቅሳሉ፣ የድሮውን ይደግማሉ፣ በድሮ ይዝናናሉ። አሁን ግን ምን እየሆነ እንደሆነ አልገባቸውም። አሁን በኢየሩሳሌም ማን እንደተገኘ አልገባቸውም። አሁን በኢየሩሳሌም ምን ሊፈጠር እንደሆነ አልገባቸውም። እነዚህ ሰዎች እና በኢየሩሳሌም ኢየሱስ ክርስቶስ ተገኝቷል። በኢየሱስ በኢየሩሳሌም የፋሲካው በግ ተገኝቷል። እውነተኛው የፋሲካ በግ፣ እውነተኛው የሚታረደው በግ፣ እግዚአብሔር ለይቶ መርጦ ያዘጋጀው በግ፣ የሰዎችን ኃጢአት ሁሉ በእርሱ ላይ እንዲያኖር የፈቀደው በግ፣ ስለ ሰው ልጆች በመስቀል ላይ እርግማን እንዲሸከም የመረጠው በግ፣ በጣም ደስ የሚለው እግዚአብሔር ደስ የሚሰኝ በግ ካህናቱ አይደሉም፣ ሕዝቡ አይደሉም፣ ሰዎች አይደሉም። ራሱ እግዚአብሔር የሚደሰትበት በግ በኢየሩሳሌም እና ሰዎቹ አያውቁትም። ግርግር እየፈጠሩ ነው። በኢየሩሳሌም እንደመጣ እንደተገኘ ያልገባቸው ግርግር እየፈጠሩ እና ይሄ የፋሲካው በግ ክርስቶስ ኢየሱስ ተያዘ። ይሄ የፋሲካው በግ ኢየሱስ ክርስቶስ ወደሚታረድበት ወደዚያ ወደ ጎልጎታ ወደሚሰቀልበት ወደዚያ ወደ ጎልጎታ ደግሞ ወደሚያንስበት ወደዚያ ወደ መስቀል እየሄደ ነው። በዚህ ጊዜ ግርግሩን አይቶ ይመስላል የቀሬናው ስምኦን። በዚህ ጊዜ የሆነውን ነገር አስገርሞ ሊሆን ይችላል። የቀሬናው ስምኦን ከህዝቡ ጋር ተቀላቅሎ ግርግሩን ለማየት ተጠግቶ ባለበት ሁኔታ ነው እንግዲህ ወታደሮቹ፣ አንተ ነው እና ተሸከም ብለው ጫኑበት ነው። ጫኑበት ነው እና በዚያ ቅጽበት ይሄ ስምዖን ምን ይሰማው እንደሆነ እኔ አላውቅም። ምን አይነት የተረገመ ቀን ነው ይህ ሊሆን አላውቅም። ለምንን እኔ የተመረጡ ከነዚህ ሁሉ ሰዎች መካከል ብሎ ይል እንደሆነ አላውቅም። ወይም ደግሞ ደስ ይለው እንደሆነ አላውቅም። ያ ሁኔታ ካልገባው ያ የሆነ ያለው የተፈፀመ ያለው ነገር ካልገባው ለጊዜው ሊበሳጭ ይችላል። ምክንያቱም ወንበዴ ተብሎ ተፈርዶበት ሞት ይገባዋል ብሎ ተፈርዶ ወደ ጎልጎታ እየተወሰደ ያለን አንድን ሰው መስቀል ወስዶ እሱን ማሸከም አንተም ያው ነህ ማለት ይመስላል። እና ሲያሸክሙት ምን አይነት ስሜት ተሰማው በዚያ ቅጽበት መገመት ከባድ ነው። ምናልባት ኢየሱስ አሳዝኖት ሊሆን ይችላል። ምክንያቱም ብዙ ሴቶች ዋይ ዋይ እያሉ እየለቀሱ ነው። አንዳንዶች አላጠፋም ብለው እየጮሁ ነው። ንጹሕ ነው እያሉ ነው። ምናልባት ጲላጦስ የመሰከረለትን አንድም በደል አላገኘሁበትም ብሎ እጁን ታጥቦ አሳልፎ የሰጣቸው እና ጲላጦስ የመሰከርለትን ምስክርነት እያነሱ ሰዎች እየተነጋገሩ ነው። እና ይሄን ሲያስብ የቀሬናው ስምኦን እኮ አይገባም ግን ለምን የሚል ቁጭ ተሰምቶት ይሆናል። ከፊቱ ያንን አንብበውበት ይሆን? ልክ አደላችሁም ማለቱ ታውቋቸው ይሆኑ? እናውቅም። ግን ይሄንን ሰው ና ማለት ወይም ደግሞ እንዳልኩት ሰሜን አፍሪካዊ ነው እና በመልኩ ሊለይ ይችላል፣ በአቋሙ ሊለይ ይችላል። ሲያዩት እንግዳ ነው፣ ሲያዩት መጻተኛ ነው። እና አንድ እንግዳ እና መጻተኛ ሰው እዛ መካከል ይሰራል ብለው አንተ እንግዳው ና ተሸከም ብለው ያሉት ይመስላል። አንተ እንግዳው ና መስቀሉን ውሰድ ነው ያሉት ምንም ይሁን ምንም የተመረጠበት ምክንያት ምንም ይሁን ምንም መስቀሉ በእርሱ ላይ እንዲጫን የሆነበት ምክንያት እኔ አልተበደለም ምክንያቱም ማንም በህይወት ዘመኑ ሊያገኘው የማይችለውን እድል ማንም ያንን መስቀል የመሸከም እድል አገኝ ምክንያቱም ኢየሱስ ዳግመኛ አይሰቀልም በዚያ ቅጽበት በዚያ ጊዜ በዚያ ሁኔታ ውስጥ ተገኝቶ መስቀሉን እንዲሸከም ዕድል ማግኘቱ በጣም ትልቅ ነገር ነው። እግዚአብሔር ይመስገን እና ስምኦን፣ ይሄ ነገር የሚገባው መቼ ይሆን? ስምኦን፣ ይሄ ነገር የሚገባው ከሦስተኛው ቀን በኋላ ከሦስተኛው ቀን በኋላ ያ ከትላንትና በስቲያ አንተ በተገኘበት ግርግር ውስጥ መስቀሉን የጫኑብህ ተሸከም ብለው ያሸከሙ ያ ሰው የተሰቀለው ያ ሰው የሞተው ያ ሰው የተፈረደበት ያ ሰው ሰው በወንበዴዎች መካከል የተቆጠረው ያ ሰው ሰው ከመጸተኞች ጋር ሞቱን ያደረጉበት ያ ሰው ያ ሰው ከሞት ተነሳ። ከተማ ሁሉ ስለመነሳቱ ይነጋገራል። ከተማ ሁሉ ስለመነሳቱ ያወራል። ከተማ ሁሉ ስለመነሳቱ እየተከራከረ ነው እያወራ ነው ሲነገረው ከሞት ተነሳ። መቃብሩ ተፈነቀለ እና የሄሮድስ ወታደሮች ወደቁ ድንጋዩ ተላቅ በዚያ አካባቢ ነበሩ። ታይቷል እየተባለ ሲነገር፣ ሲወራ፣ ሲሰማ የቀሬናው ስምኦን ታድያለሁ። ትናንት ታሞኝ ቢሆን እንኳን አመመኝ፣ ከፍቶኝ ቢሆን እንኳን ከፋኝ። ከሰው ሁሉ መካከል እንግዳና መጻተኛ ስለሆንኩ እኔን ለይተው በድለው እና ተሸከም ብለው አሸክመኝ ከሆነ እንኳን አሸከሙ። ይሄ የሚነሳ ጌታ እንዴት ያለ ነው እሱ ብሎ በትንሣኤው ቀን ሊደነቅ እስከ ትንሳኤው ጊዜ ድረስ የሆነው ነገር ላይገባው ይችላል። ምናልባት ሁለት ቀን ሶስት ቀን የተሸከምበት ያ መስቀል የተሸከምበት ሰውነቱ ሊሰማው ይችላል። ሁለት ቀን ሶስት ቀን ከህዝብ መካከል ተለይቶ ና ተብሎ ያ መስቀል የተጫነበት ጭነት ፌር አደል እያለ ሊያጎመር ነው ይችላል። ግን ከትንሳኤው በኋላ ያለው ማንም ያንን እድል አላገኝም። በጣም የሚገርመው ነገር ሐዋርያቱ አላገኝም። ደቀ መዛሙርቱ አላገኙም። ከእሱ ጋር የነበሩት ኖስቲ ያግዙት ተብለው ኖስቲ መስቀሉ ተሸከሙለት ተብለው አልተጋበዙም። እነሱ ጥለውት ሸሽተዋል፣ ጠፍተዋል። ድል አላገኙም። በጣም ብዙ ሰዎች ፈውሷል ኢየሱስ፣ በጣም ብዙ ሰዎች አድኗል ኢየሱስ፣ የብዙ ሰዎችን እንባ ጠርጓል ኢየሱስ፣ በብዙ ሰዎች ረሃብ መካከል ጣልቃ ገብቷል ኢየሱስ፣ ብዙ ሰዎች ቤት እንግድነት ተስተናግሯል ኢየሱስ እና ብዙ ተአምራቶችን በሰዎች ፊት ያደርጋል። ማንም መጥቶ መስቀሉን የተሸከመለት ግን አልነበረም። ማንም መጥቶ መስቀሉን ያገዛው ግን አልነበረም። ይሄ እንግዳ የሚመስል ሰው ግን መስቀሉን እንዲሸከም እድል አገኘ። የብሔር ምስል ጌታ ኢየሱስ ክርስቶስ በእርግጥ መስቀሉን ተሸክሙ ሊከተለኝ የሚወድ ቢኖር መስቀሉን ተሸክሞ ይከተለኝ ብሎ በምሳሌያዊ መንገድ በሚቀጥሉት ዓመታት ከርሱ ጋር ሊኖሩ ስሙን ሊጠሩ ሊከተሉት ሊያምልኩት ደቀ መዛሙርቱ ሊሆኑ ለሚፈልጉ ሁሉ መስቀሉን መሸከም እንዳለባቸው ነገራቸዋል። ይሄ ሲምቦሊክ ንግግር ነው። በእርግጥ ሁልጊዜ እንጨት እየተሸከሙ ሊኖሩ አይደለም። ሁልጊዜ ከእንጨት የተሰራ መስቀል ተሸክመው በልባቸው የሌለውን እንዲሁ በሰው ፊት እንትን እንዲያደርጉት አይደለም ግን መከራውን እንዲካፈሉ ነው። ስቃዩን እንዲካፈሉ ነው። ስለ እርሱ እንዲጠሉ ነው። ስለ እርሱ እንዲገፉ ነው። ስለ እርሱ ምናልባት ፍትህ እንዲዛባባቸው ነው። ስለ እርሱ መከራ እንዲከበሉ ነው የሚኖራቸው። በጣም የሚገርመው ነገር ስምኦን ያንን የተባለውን ይሄ ምሳሌያዊ ንግግር ወይም ያንን የተባለውን ወደፊት በመከራ ውስጥ ሊያልፉ ያሉትን ሰዎች ሁኔታ በሚያሳይ ፊዚካል በሆነ በሚዳሰስ መንገድ እንዲያልፍበት እድል አገኘ። እና መስቀሉ ተሸከመ። በጣም የሚገርመው ነገር ኢየሱስ መስቀሉን ለስምኦን ለቀሬናው ስምኦን ሰጥቶ ወይም ከእርሱ ላይ ወስዶ በስምኦን በስምኦን ላይ ጭነውት መስቀሉን፣ ኢየሱስ ግን በዚያ ጊዜ ሰዎችን ያናገር ነበር። ኢየሱስ በዚያ ጊዜ ይናገር ነበር። ኢየሱስ በዚያ ጊዜ የፍርድ ቃል ያወጣ ነበር። ኢየሱስ በዚያ ጊዜ የሰዎቹን ስራ ይገልጥ ነበር። ኢየሱስ በዚያ ጊዜ ሊመጣ ያለው ነገር በትንቢት መልክ ይናገር ነበር። ሴቶቹ ባለቀሱ ጊዜ አታልቅሱ፣ ለልጆቻችሁ አልቅሱ ብሎ ወደፊት ሊሆን ያለውን ነገር በፊት ሊመዳ ያለው ነገር የነገራልና ያቺን ሞመንት የቀሬናው ስምኦን መስቀሉን ስለተሸከመ የቀሬናው ስምኦን ስላሳረፈው እና የቀሬናው ስምኦን ይህንን እድል አገኘ ስለ እርሱ ለመልከም ስለ እርሱ ሸክም ለመሸከም እድል አገኘ። እግዚአብሔር ይመስገን። እና ታዲያ ይህንን እንዴት መበደል እንለዋለን? መታደል ነው እንጂ እንዴት ይሄንን ፍትህ ማጣት ትለዋለን? እግዚአብሔር የሰጠህ እድል በከፈተ ልባረ ነው። የመሲሁን መስቀል ለመሸከም ታድልሃል። እርሱም የሚሰዋበትን መሰዊያ ለመሸከም ታድልሃል፣ እና ከእርሱ ጋር ወደ ጎልጎታ ለመሄድ ታድልሃል። ከእርሱ ጋር ወደ ቀራንዮ ለመሄድ ታድልሃል። በዚያ በራስ ቅል ስፍራ ሲሰቀል አንተ ከእርሱ ጋር ሆነህ ልታሳርፈው መከራው ልትካፈል ታድልሃል። ይባለ መታደል ወደሚ የሚታወቀው ከትንሣኤ በኋላ ነው። ለእርሱ ለራሱ የሚታወቀው እሱ ራሱ የሚደነቀው ከትንሣኤ በኋላ ነው። ሰዎችም የሚደነቁ ከትንሣኤ በኋላ ነው። እንደዚህ መሆኑን ማባወቅ ኖሮ ምናልባት እኔ እንደዚህ መሆኑን ባውቅማ ለእኔ ምድር ስ ተራ ስቶ እየገባለት ይባል ብሎ አንዳንዶች ሊሉ ይችላል። ወንበዴ መስሎኝ ነው። የማይነሳ መስሎኝ ነው። የሚሸነፍ መስሎኝ ነው። ሞቶ የሚቀር መስሎኝ ነው። የደከመው መስሎኝ ነው። ጊዜው ያለፈ መስሎኝ ነው። ከእንግዲህ በኋላ አዲስ እንደማይመጣ አስቤ ነው። እና ከትንሣኤ በኋላ ግን የሚገርም ደስታ ይሰጣል። የቀሬናው ስም እግዚአብሔር ይመስገን። እንግዲህ ዛሬ ወደ እርሱ የጠራን ስለርሱ ስለ እርሱ መከራ ምንቀበል ስለ እርሱ ስለ እርሱ ምንጠማ ስለ እርሱ ምንጠላ ስለ እርሱ ምንሰደድ ስለ እርሱ መከራ ምናይ ብንኖር እነዚህ የዛሬዎቹ የዕለት መከራዎችና ሰልፎች ትግራ ሊያጋቡ ይችላሉ። ስሜታችንን ሊያወዛቡት ይችላሉ። አንዳንድ ጊዜ ሊከፋን ይችላል። አንዳንድ ጊዜ ሊጠቅም ይችላል። ምክንያቱም ብዙ መከራዎችን በላያችን ላይ ሲጭኑብን፣ ብዙ ክፉ ስሞችን በላያችን ላይ ሲጭኑብን፣ ብዙ ጥላቻዎችን በላያችን ላይ ሲጭኑብን፣ ስማችንን ሲያጠለሹት፣ ታሪካችንን ሲያጠላሹት፣ ሲያሳድዱን፣ መኖር ሲከለክሉን፣ መብታችንን ሲጋፉ፣ እርግጥ ሊከፋል ይችላል። ግን አንድ ነገር ወቁ፣ ትንሣኤ አለ። ግን አንድ ነገር ወቁ፣ ይሄ የክብር መንገድ ነው። ይሄ የድል መንገድ ነው። ይሄ የማሸነፍ መንገድ ነው። ይሄ የመነሳት መንገድ ነው። ይሄ መስቀል የመሸከም መንገድ የውርደት መንገድ አይደለም። ይሄ መስቀል የመሸከም መንገድ የመሸነፍ መንገድ አይደለም፣ የማሸነፍ መንገድ ነው። መሲሁ ተነስቷል። ኢየሱስ ክርስቶስ ተነስቷል። የትኛውም የመከራ መንገዳችን የማሸነፊያ መንገዳችን ነው፣ የድል መንገዳችን ነው። እንኳን ደስ ያላችሁ የእግዚአብሔር አምላክ ዛሬ በዓለም ስለ እርሱ መከራ ዛሬ በዓለም ስለ እርሱ ቀንበረነት ዛሬ በዓለም ስለ እርሱ የምትራቡ የምትገፉ እንኳን ደስ ያላችሁ፣ መስቀል መታደል ሆኖላችኋል። መስቀል እድል ሆኖላችኋል። ይሄ ስለ እርሱ የምትቀበሉት መከራ እድል ሆኖላችኋል። ስለ እርሱ የምታጡት ነገር እድል ሆኖላችኋል። ሰው ሲገባው እንደሱ ነው። እንግዲህ ክብሩ ሲገባው ጳውሎስም እንደሱ አገልያለ ስለ እርሱ ሁሉም ነገር እንደ ጉድፍ እንደምናምን እቆጥራለሁ ብለዋል። ሲገባው ሲገለጥለት ሲነቀው እነሱ አለ ወንድሜ። በዓለም በራስህ ከመክበር በዓለም በሰዎች ከመክበር በዓለም ስለ ሰዎች ከመክበር በዓለም ስለ ክርስቶስ መዋረድ ይሻላል። በዓለም ስለ ክርስቶስ መጠላት ይሻላል። በዓለም ስለ ክርስቶስ መነቀር ይሻላል። በዓለም ስለ ክርስቶስ ከሁሉ አላማ መሆን ይሻላል። በዓለም ስለ ክርስቶስ መጨነቅ ይሻላል። ምክንያቱም ፍፃሜው የዘላለም ነው። ፍጻሜው የክብር ነው። ፍጻሜው የደህንነት ነው። ፍጻሜው የከፍታ ነው። እንግዲያውስ ይሄ ብዙ ታሪክ የሌለው ስምኦን፣ ብዙ የማይነገርለት ስምኦን የኢየሱስ ስም በተነሳ የማዳኑ ስራ በተተረገ ይሄ ሰሞነ ህማማት በተደገመ በየአመቱ በታወሰ መጠን ይሄ መንገደኛው፣ ይሄ ድንገተኛው ስምኦን እየተነሳ ይቀጥላል። ያች ሴት በማርቆስ ምራፍ 14 ውስጥ የተጠቀሰችው የሽቱ አምጥታ በጎ ላይ ያፈሰሰችለትን ሴት ታስታውሱ እንደሆነ ይሄ ወንጌል በሚነገርበት ዘመን ሁሉ እስከ ዓለም መጨረሻ ስሟ እንደሚነሳ ኢየሱስ ተናግሯል። በጣም የሚገርመው ነገር የእሷ ብቻ አይደለም። ይኸው የቀሬናውንም ስሙ ስም እያነሳ ነው። መስቀል ስለተሸከመ ምናልባት ጥቂት ደቂቃዎች ኢየሱስን ስላሳራ ጥቂት ደቂቃዎች ከሰው ተለይቶ እና ተብሎ ስለተጫነ ይሄው ከኢየሱስ ጋር ታሪኩ እየተተረከ ነው። ይሄው ከኢየሱስ ጋር ስሙ እየተነሳ ነው። እና እየተነሳ ይቀጥላል፣ እየተተረከ ይቀጥላል፣ እየተወራ ይቀጥላል። እግዚአብሔር ይመስገን። ይህ ዘላለም ክብር ያለው ከኢየሱስ ጋር በመሆኑ፣ የዘላለም ከፍታ ያለው ከኢየሱስ ጋር በመሆኑ፣ እሱ የዘላለም ጌታ ስለሆነ፣ ነገስታት ዘመናቸው ያልፋል፣ ሀያላን ይደክማል፣ ጌቶች ይሰንፋል፣ ይዋረዳሉ፣ ጠቢባንና አዋቂዎች ሁሉ እውቀትና ጥበባቸው ። እርሱ ለዘላለም ሕያው ሆኖ ይኖራል። እርሱ ለዘላለም ጌታ ሆኖ ይኖራል። እርሱ ለዘላለም አዳኝ ሆኖ ይኖራል። እርሱ ለዘላለም ጻድቅ ሆኖ ይኖራል። እርሱ ለዘላለም ሁሉን ይገዛል፣ ሁሉን ለአብ ያስገዛል። ይሄ ሁሉን የሚገዛ ጌታ ከእርሱ ጋር መሆን፣ በእርሱ ስም መጠራት፣ ከእርሱ ጋር መውጣት፣ ከእርሱ ጋር መግባት፣ እንዴት መታደር! የእግዚአብሔር አምላካችን ስም የተባረከ ይሆን እና ከእርሱ ጋር ለመሆን የታደላችሁ፣ ከእርሱ ጋር ለመሆን የተጠራችሁ እንኳን ደስ ያላቸው። በጣም የሚገርመው ነገር እንደነገር ነገር ልበል፣ አልጸለይም። ስምኦን ለዚህ ነገር አልጠየቀም። ስምኦን ለዚህ ነገር ይህን ነገር አልፈለገም። ድንገት ነው ያገኘው እና እንዲሁም ድንገት ያገኘው በጣም የሚገርመው ነገር እንደዚህ ነው። ሳንፈጠር በፊት የሚያውቀን በማህፀን ሳለን የሚረዳን ጊዜ ፖሊስታን ሳልሰራህ አውቅሃለሁ በማህፀን ሳለ ቀድሼ አለው ብሎ ለኤርምያስ እንደተናገረ፣ ገና በኦርሳ የሰራን የሚያውቀን አጥንት ከአጥንት ጋር ሳይዋደድ የሚያውቀን የሰራን እግዚአብሔር በእናታችን ማህፀን ሳለ ያየን እግዚአብሔር ዘመኑ ሲደርስ ጊዜው ሲደርስ በእያንዳንዳችን ሕይወት ገብቶ ጣልቃ ገብቶ ወደ ራሱ አስጠጋ ወደ ራሱ አስ አመጣን። እና ሁሉ ከእርሱ ሁሉ በእርሱ ደግሞ ሁሉ ለእርሱ ከሆነልን በኛ ህይወት የእግዚአብሔር አምላካችን ስም ይባላል። ስለመዳናችሁ ደስ ይበላችሁ፣ ስለመጠራታችሁ ደስ ይበላችሁ፣ ከክርስቶስ ጋር ስለመሆናችሁ ደስ ይበላችሁ። በማንኛውም አጋጣሚ ይህንን ድምጽ የምትሰማኝ ሰው እስከ ዛሬ ክርስቶስ ኢየሱስ ማን እንደሆነ፣ ክርስቶስ ኢየሱስ ስለአንተ ምን ያስብ፣ ክርስቶስ ኢየሱስ ስለአንተ ምን እንደሰራ ያልገባህ ከሆነ ዛሬ ክርስቶስ ኢየሱስ ያውቃል በማህፀን ሳለ ያውቃል። በእናትሽ ሆድ ስትሰራ ያውቃል ስትሰር ያውቀሻል። ከአጥንት ከአጥንት ጋር እንዴት እንደተዋደደ የኔሽ ጂንሽ ክሮሞዞም ስሽ ክሮሞዞሙ ይሄ የተፈጠርሽበት ሜካፕ ስሜትሽን ሽን የወሰነው ማንነትሽን፣ መልክሽን፣ ቁምናሽን የወሰነው ተፈጥሮሽ ተፈጥሮዊ ሜካፕሽ እንዴት እንደተቀመመ እንዴት እንደተሰራ ያውቃል። እሱ ያውቅሻል። ያ የሚያውቅሽ ጌታ ድል እየሰጠሽ ነው እና ከኔ ጋር እያለ ና ከኔ ጋር እያለን እና መስቀሉን ተሸከም ያለህ ነው። መስቀሉን መሸከም አትፈርበት። መስቀሉን መሸከም ይህን አትፍሪበት፣ አትራት፣ አትኖርበት የሚያሳንስ አይደለም። በኋላ የምትከብርበት ነው። ለዘላለም ከእርሱ ጋር የምትጠራበት ነው። ለዘላለም ከእርሱ ጋር የምትኖርበት ነው ብሎ ይጠራሃል። ይህን ማን ያውቃል? በአጋጣሚ ይህን ምስል ይህን ተንቀሳቃሽ ምስል ይህን ድምፅ የሰማው ድምፁን ሊያሰማ ስለፈለገ ነው። ፍቅሩን ሊነግር ስለፈለገ ነው። ኢየሱስ ክርስቶስ ይወዳል ኢየሱስ ክርስቶስ ሲሆን ሞቶና ሞቶልሻል። ስላንቺ በቀሬናው ስላንቺ በጎልጎታ ስላንተ በነዚያ ጨካኞች እጅ ታልፎ ተሰጥቷል። ስለአንተ እና አብረው እንድትሆን ይፈልጋል። ዛሬ ይልታል፣ ዛሬ ይጋብዛል። እና ዓይኖች ይብሩልሽ፣ ልብ ይብራልሽ፣ መለቀቅ ይሆንልሽ፣ መፈታት ይሆንልሽ፣ ማምለጥ ይሆንልሽ። ኢየሱስ እድል እየሰጠሽ ነው። ከእርሱ ጋር ሆኖ መነቀፍ መበደል አይደለም መታደል። ከእርሱ ጋር ሆኖ መጨነቅ ከእርሱ ጋር ሆኖ የእርሱን መስቀል ተሸክሞ ስለ እርሱ ከሰዎች መካከል ተለይቶ በልዩ ልዩ ፈተና ውስጥ በልዩ ልዩ ጣውረድ ውስጥ ማለፍ መበደል አይደለም፣ በእውነት መታደል። እግዚአብሔር ይመስገን። ይህንን እድል እየተሰጠህ ነው። ጌታ ይህንን እድል እየሰጠሽ ነው። ይህን ለመስማት ጆሮችሁ ልባችሁ እናንተ ቅዱሳት እናንተ ቅዱሳን ከእርሱ ጋር የምትኖሩ የጠራችሁ፣ ምናልባት ለአመታት የተከተላችሁት፣ ለአመታት ያገለግላችሁት፣ ለአመታት ከእርሱ ጋር የምታችሁ እና መስቀሉ ከብዶኛል የምትሉ መስቀሉ አስጨንቆኛል የምትሉ እና ፈተናዎች በዝተውብኛል፣ በእርሱ ምክንያት ነው፣ ከእርሱ ጋር በመሆን ነው፣ ከእርሱ ጋር በመገኘቴ ነው፣ በአጠገቡ በመገኘቴ ነው፣ እርሱን በቅርብ ርቀት በመከተሌ ነው፣ ለእርሱ ልቤን በመክፈቴ ነው፣ ለእርሱ ቤቴን በመክፈቴ ነው፣ ይህ መስቀል በላይ ላይ የተጫነብኝ ብላችሁ የምትሉ አይዟችሁ። ፍጻሜው ውርደት አይደለም። ፍጻሜው ሞት አይደለም። ፍጻሜው ሽንፈት አይደለም። ፍጻሜው ከፍታ ነው። ፍጻሜው ክብር ነው። ፍፃሜው ነፃነት ነው። ፍፃሜው ምሕረት ነው። ፍፃሜው የኃጢአት ይቅርታ ነው። ፍፃሜው ለዘላለም የእግዚአብሔር ልጅ መሆን ነው። ፍጻሜው በእግዚአብሔር አብ ቀኝ ከእርሱ ጋር መቀመጥ ነው። ፍጻሜው ለዘላለም መንግስት ነው። መጽሐፍ እንደሚል ለዘላለም ከእርሱ ጋር ይነግሳሉ እንደሚል ከእርሱ ጋር መንግስት ነው። የእግዚአብሔር አምላካችን ስም የተባረከ እንግዲያውስ እዚ ጌታ ይህንን ጠዋት ሰጥቶናል ይሄን ማለዳ ሰጥቶናል ዛሬ በማንኛውም ሁኔታ ውስጥ ያላችሁ የትም ያላችሁ በምንም ሁኔታ ውስጥ ያላችሁ ግን ከኢየሱስ ክርስቶስ ጋር የሆናችሁ ግን ከእርሱ ጋር ያላችሁ የጤንነት ፈተና ውስጥ የኢኮኖሚ ፈተና ውስጥ የማህበራዊ ግንኙነት ፈተና ውስጥ የቤተሰብ ፈተና ውስጥ የልዩ ልዩ ፈተና ውስጥ የሆነ ስለ እርሱ በጽድቅ ለመኖር ስለ እርሱ በእውነት ለመመላለስ ብላችሁ መብታችሁን የመጣቱ ፍትህ የሚዛባባችሁ ማናቸውም ይህንን ድምፅ የምትሰሙን ልብ በሉ። ይሄ የኢየሱስ ክርስቶስ ተሸክሙት ወደ ጎልጎታ ሄደበት መስቀል በእናንተ ላይ ተጭኖ መከራው ስቃዩ በእናንተ ላይ ተጭኖ ዛሬ ጠዋት ነገራችሁ ጌታ ያሳርፋችኋል። ጌታ ጌታ መልካም ቀን ያመጣላችኋል። የታወደ ክብር ያደርሳችኋል። ይሄኛው እንኳን ቢያል ጊዜያዊ እንኳን ቢቻ የዘላለም ትንሳኤ ከእርሱ ጋር ይጠብቀናል። የዘላለም ክብር ከእርሱ ጋር ይጠብቀናል። የእግዚአብሔር አምላካችን ስም የተባረክ። በዚህ ሀሳብ እንዋል። በዚህ ሀሳብ በቤታችን እንዋል። በዚህ ሀሳብ በቤታችን፣ በዚህ ሀሳብ እንመላለስ። ዛሬ ይህንን ሀሳብ፣ ይሄንን እውነት እናስላስ። ይሄ የሚፈታ እውነት ስለሆነ ይሄ የሚያሳርፍ እውነት ስለሆነ ይሄ የሚያስማና የሚያስደስት እውነት ስለሆነ በዚህ እውነት ተጽና ነው። በዚህ እውነት ልባችሁ ይጠበቅ። ቀናችሁ መልካም፣ የጌታ ሰላምና ጸጋ ይብዛላችሁ። በነገር ሁሉ ቀኝ በእናንተ ላይ ከፊታችሁ ይራ፣ ዙሪያችሁን ከቦ ይደብቃችሁ። ቅዱሱ መንፈስ በውስጣችሁ ልጅነታችሁን የሚመሰክር ቅዱስ መንፈስ አባ አባት እያለ የሚገው ቅዱስ መንፈስ ያበርታችሁ ይርዳል።